አሁን ያው ሰላሙ እንደተጠበቀ ሆኖ አሁን እንደ ዳግም በመጀመሩ ደስ ብለናል። እኔም፣ ሌሎች ጓደቼ ሌሎችም አሉ ደስ ብሏቸዋል። ደስ የሚላቸው ከሰላም አንጻር ነው፣ ከነበረው ጥፋት ከነበረው እልቂት ወጥተን እንደዚህ አይነት አንጻራዊ ሰላም በመግባታችን ነው ደስ የሚለን ተቋርጦ በመቆየት ደግሞ ትንሽ የተሰማን ነገር ነበረ። አሁን ግን በጣም ደስተኛ ነው። ስልጠናው መጀመር በጣም ደስ ይላል። ደግሞ ዲዲአሩ እንደተጀመረ በጣም ደስ ይላል። ከውጊያ ወጥተን ወደ ሰላማዊ ሕይወት መጀመርን በጣም ደስ ይላል። እኔ ደስተኛ ነኝ። ምን መሰለህ ተቋርጦ ነበር፣ ቅርታ ነበረብን። እኛ አንድ ሀገር ነን፣ አንድ ኢትዮጵያ ነን። ትግራይ ማለት ኢትዮጵያ ናት፣ ኢትዮጵያ ማለት ትግራይ ማለት ነው። እኛ ደስተኛ ነን። ስልጠናው በጣም መልካምና የስነ ምግባርም ስልጠና ከመሆንም ጋር ተያይዘው እጅግ በጣም አሪፍ የስልቦና የስልትቦላ የማሳደጉ ጉዳይ እጅግ በጣም ከፍተኛ ነው እና በጣም አሪፍ ስልጠና ነበረ። እንዲያውም ስልጠናው በቀኖች ተቆጥሮ የሚሰጥ ሳይሆን ከዛም በላይ ቢሰጥ ደስ የሚል ይበልጥ ስነልቦናውን ወደ ሰላማዊ ሁኔታ የሚመልስ ግጭትን በሰላም መንገድ ለመፍታት የሚረዳ የሚያግዝ በድምሮ በጥቅሉ ከስሜት የሚያወጣ ስልጠና ነበር የትግራይ ህዝብ አጠቃላይ በዚህ በፕሪቶሪያው ሰላም ስምምነት መሰረት ሁሉም የሰላም መሰረት ያደረገ ስራ የሚሰሩ ስራዎች በጣም ደስተኛ ነው ልማት ነው የሚፈልገው ሰላምን ነው የሚፈልገው እና፣ ይህንን ነገር ተጠናክሮ እንዲሄድ ነው የሚፈልገው።